ጄኔራል ታደሰ ወረደ በኤርትራ ጉዳይ ተልኮ ተሰጣቸው። ጄኔራሉ ተልኮውን በፊርማቸው አረጋግጠዋል። በይፋ ጌታቸውን ተክተው ፕሬዚዳንት የሆኑት ጄኔራል ታደሰ ወረደ የፈረሟቸው ስምምነቶች ጉዳይ ትኩረት ስበዋል። ጄኔራል ታደሰ በስልጣን ዘመናቸው ለዋላዊነትና ከፕሪትራው ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ አለባቸው የሚል ኤርትራን የተመለከተ ተልኮ ተሰጥቷቸዋል። ጌታቸው ረዳ በበኩላቸው ከሳምንታት በፊት ውጥረት ሲመጣ ስልኩን ዘግቶ ይጠፋል ያሏቸው ታደሰ ወረደ ላይ ያላቸውን ተስፋ ተናግረዋል። ሲል ትሰሙታላችሁ። ክልሉን እየመራ ነው ነው ሲሉ የአማራ ብልጽግና ሹም ተናገሩ። ጀዋር መሐመድ በበኩሉ በአማራ ክልል መንግስት ፈርሷል ሲል ተደምጧል። የአማራ ክልል የብልጽግና ጽሕፈት ቤት ኃላፊው ከህወሀት ጋር የሚሰሩ ፋኖዎችን ለህዝብ እናጋልጣለን የሚል ሀሳብንም ሰንዝረዋል። ፋኖን ማጥቃትና መበተን የሚችል የክልል ሰራዊት ገነባን ያሉም ሲሆን ከህወሀት ጋር የሚሰሩ ፋኖዎችን እናጋልጣለን ብለዋል። ኮሎኔሉ ደግሞ ሰራዊቱን ለቀጣይ ግዳጅ እያዘጋጀ ነው ነው ብለዋል። ከአማራ ክልል የተሰሙ አዳዲስ ጉዳዮችን የዳሰሰ ዘገባ ይዘናል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 በይፋ ጌታቸውን ተክተው ፕሬዝዳንት የሆኑት ጀነራል ታደሰ ወረደ የፈረሟቸው ስምምነቶች ጉዳይ ትኩረት ስቧል። ጄኔራል ታደሰ በስልጣን ዘመናቸው ለዋላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ አለባቸው የሚል ተልእኮ ተሰጥቷቸዋል። ጌታቸው ረዳ በበኩላቸው ከሳምንታት በፊት ውጥረት ሲመጣ ስልኩን ዘግቶ ይጠፋል ያሏቸው ታደሰ ወረደ ላይ ያላቸውን ተስፋ ተናግረዋል። በመጨረሻም እንደተጠበቀው ታደሰ ወረደ ጌታቸው ረዳን ተክተው የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሆነዋል። ካቢ የኢሜል ምርጫ ግርግር በኋላ የደብረጽዮኑ የሆኑ ህወሓት እጩ አድርጎ ያቀረባቸው ጀነራል ታደሰ በይፋ ተሹመዋል። በጭምጭምታ ደረጃ ቀጣዩ የትግራይ ፕሬዝዳንት መሆናቸው ሲነገርላቸው የነበረው ጀነራል ታደሰ ጌታቸው በተሰናበቱ ማግስት ወደ አዲስ አበባ ቅንተው በይፋ ስልጣን ተቀብለዋል። ጀነራሉ ስልጣን የተቀበሉት ለየት ባለ ሁኔታ መቀመጫቸው አዲስ አበባ ያደረጉ አምባሳደሮችና የአፍሪካ ህብረት አዲሱ ሊቀመንበር በተገኙበት ነው። አብይ፣ ህወሃት በእጩነት ላቀረበላቸው ጀነራል ታደሰ ሹመት የሰጡት አሁን በትግራይ ያለውን ክፍተት ለመሙላት ወደፊት ሊወስዱ ይችላሉ የሚል እምነት መሆኑን ጠቁመዋል። ጀነራሉ በሁለት አመቱ የጌታቸው አመራር የነበረውን ጥንካሬና ክፍተት ስለሚረዱ የትግራይ ህዝብ የተጠማውን ሰላምና ልማት ለማሳካት ታሪክ የሰጣቸውን እድል ይጠቀሙበታል ብለው ተስፋ እንደሚያደርጉም አብይ ገልጸዋል። ጀነራል ታደሰ ወረደ በጠቅላይ ሚኒስትሩና ጌታቸው ረዳ ግራና ቀኝ ታጅበው የፕሬዚዳንትነት የተልእኮ አፈጻጸም የቃል ኪዳን ሰነድ ፈርመዋል። ጀነራሉ የፈረሙት ሰነድ ስምምነት ዋና ዋና ነጥቦችን ያዘ ሲሆን በአስቸኳይ መፈጸም አለባቸው ተብለው የተቀመጡ ጉዳዮችን ያዘ ነው። አንደኛው ተልኮ የተፈናቀሉ ዜጎችን ወደ ቀያቸው የመመለስ ሂደት በጅምር ላይ ያለው እንዲጠናቀቅና ቀሪ አካባቢዎችንም በፍጥነት እንዲተገበር ማድረግ ነው። ሁለተኛው ደግሞ በፕሪትሮ ስምምነት መሰረት ትጥቅ መፍጣትና የቀድሞ ታጣቂዎችን መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ መሆኑን ተገልጿል። በፌዴራል መንግስቱና በደብረ ጽዮን ቡድን ህወሓት መካከል የተፈጠረው ውጥረት በጀነራል ታደሰ መሾ ይረግባል ወይስ ይቀጥላል የሚለው ጉዳይ አሁንም ተጠባቂ ነው። ጌታቸው ረዳን ከመቀሌ ያባረረው የህወሓት ክንፍ የምድራደር አቅሙን ከጊዜ ወደ ጊዜ ከፍ በማድረግ ከፕሪትሮ ስምምነት ባሻገር ፍላጎቱን ማሳካት እንደሚፈልግ እየተገለጸ ነው። ሶስተኛው ለጀነራሉ የተሰጣቸው ተልዕኮ በትግራይ የህግ የበላይነት እንዲሰፍን ማድረግ ለህዝብ ደህንነት፣ ሰላምና ከጸጥታ ጠንቅ የሆኑ ጉል ህገወጥ እንቅስቃሴዎች እንዲቆሙ ማድረግ እና ገቢውን የቁጥጥርና የህግ ማስከበር ስራ መስራት ነው። ከህገ መንግስታዊና ህጋዊ ስርዓት ከሀገራዊ ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ በሰነዱ ተካቷል። እንዲሁም ክልሉ ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማድረግ፣ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት የፖለቲካ ብዙሃንነት የሚያስተናግድ ዲሞክራሲያዊ ውድድር እንዲፈጠር መስራት ለጀነራሉ የተሰጠ ተልዕኮ ነው። የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችና የፖለቲካ ተዋንያን በሀገራዊ የምክክር ሂደት እንዲሳተፉ ሁኔታዎችን ማመቻቸት ሌላው የጀኔራሉ ተልዕኮ ነው። በተጨማሪም የመልሶ ግንባታ ልማት ስራዎችን መስራት፣ የክልሉን መንግስታዊ የሚዲያ ስራዎችን ህገ መንግስታዊ ስርዓቶች ያከበሩ መሆናቸውን ማረጋገጥ የሚለው ይገኝበታል። በጭውነት ያቀረባቸው ጀኔራል ታደሰ በፕሬዚዳንትነት የተሾሙለት የደብረ ጽዮኑ ክንፍ ህዋት የተጠቀሱትን ተግባራት ይቀበላል አይቀበልም የሚለው ጉዳይ ሌላ ጥያቄ ፈጥሯል። ጌታቸው ዋና ተደራዳሪ ሆነው በፈረሙት የፕሪቶሪያ ስምምነት ላይ በይፋ የቅቡልነት ጥያቄ ያነሳው የደብረ ጽዮኑ ክንፍ ህወሓት ምላሽ ተጠባቂ ነው። ክልሉን እየመራ ነው ሲሉ የአማራ ብልጽግና ሹም ተናገሩ። ዚዋር መሐመድ በበኩሉ በአማራ ክልል መንግስት ፈርሷል ሲል ተደምጧል። የአማራ ክልል የብልጽግና ጽህፈት ቤት ኃላፊ ከህዋት ጋር የሚሰሩ ፋናዎችን ለህዝብ እናጋልጣለን የሚል ሐሳብንም ሰንዝረዋል። አኖን ማጥቃትና መበተን የሚችል የክልል ሰራዊት ገንብተናል ያሉም ሲሆን ከህዋት ጋር የሚሰሩ ፋናዎችን እናጋልጣለን ብለዋል። ኮሌኔኑ ደግሞ ሰራዊቱን ለቀጣይ ግዳጅ እያዘጋጀነው ነው ነው ብለዋል። በዛሬው ዕለት ሁለተኛ ዓመቱን የደፈነው የአማራ ክልሉ ወታደራዊ ግጭት ቀጥሏል። ከግጭቱ ጎን ለጎን ክልሉን በተመለከተም በፖለቲከኞች በመንግስትና ሰራዊት አመራሮች የሚሰጡ አስተያየቶች ቀጥለዋል። ከሰሞኑ የአማራ ክልል ብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ እና ጀዋር መሐመድ የሰጧቸው አስተያየቶች ይጠቀሳሉ። ጀዋር መሐመድ በክልሉ የመንግስት መዋቅር ፈርሷል ሲል የብልጽግናው ባለስልጣን ደግሞ አልፈረስንም፣ ክልሉን እየመራን ነው ይላሉ። ይርጋ ሲሳይ ከክልሉ መንግስታዊ ቴሌቪዥን ጋር ባደረጉት መጠነኛ ቆይታ በመስዋዕትነት ድል አምጥተን ክልሉን እየመራን ነው ይላሉ። ክልሉን እየመራን ነው፣ ህግ ማስከበሩንም እየመራን ነው፣ እንደ ማንኛውም ክልል ክልሉን እየመራን ነው። ይህም በመስዋዕትነት የመጣደል ነው ሲሉም ተደምጠዋል። መንግስታዊ መዋቅሩ የአሸናፊነት ስነ ልቦና ይዟል የሚሉት የብልጽግናው ኃላፊ ራሱን ችሎ የሚዋጋ የጸጥታ መዋቅር እየፈጠረ ነው ሲሉም ተደምጠዋል። ዛሬ የእኛ ሰላም አስከባሪዎችና ሚሊሻዎች ለብቻቸው ጠላትን መምታት ይችላሉ። ፋኖን መምታት፣ መከላከል፣ ማጥቃትና ማባረር የሚችል የጸጥታ መዋቅር እየተፈጠረ ነው ብለዋል። ከፋኖ ጋር የሚሰሩ አመራሮች አሉ የሚሉት ባለስልጣኑ መረጃ ለጠላት ያቀብላሉ ሲሉም ከሰዋል። ይህንን ደግሞ ማጽዳት ግድ ይላል ሲሉም ተናግረዋል። ከዚህ በተጨማሪም ከህወሓት ጋር የሚሰሩ ቡድኖችን ለህዝቡ እናጋልጣለን የሚል ሀሳብንም አንስተዋል። በአንጻሩ ፖለቲከኛው ጀዋር መሐመድ ስለ ክልሉ ነባራዊ ሁኔታ ከአቶ ይርጋ የተለየ ትንታኔ ነው የሚያቀርበው። በአማራ ክልል መንግስቱ ፈርሷል ሲል በኩሽ ሚዲያ ኔትወርክ ላይ የተደመጠው ጀዋር ዛሬ በአማራ ክልል ውስጥ በተግባር መንግስት የለም ይላል። የአረጋ ከበድ አስተዳደር ከባህር ዳር እና ከተወሰኑ ከተሞች ውጭ በበላይነት የሚያስተዳድረው አካባቢ የለም ሲል ይቀጥልና መንግስት ትልቋን ከተማ ጎንደር እንኳን ሙሉ በሙሉ ተቆጣጥሮ ማስተዳደር እንዳልቻለ በማሳያነት አንስቷል። በአሁኑ ወቅት በኢትዮጵያ የታጠቀ ኃይል በመንግስትም ይሁን በተቀናቃኝ ኃይሎች በኩል በየጊዜው ሰልጥኖ ሲመረቅ በአደባባይ የሚታይ ሀቅ ነው ብሏል። ይህ ወጣቱን በግራ እና በቀኝ አሰልፎ ለእርስ በርስ ጦርነት መቀጠል ሀገር ያፈርሳል እንጂ ሀገር አይገነባም ብሏል። አቶ ይርጋይ ክልሉን እየመራን ነው ቢሉም ጆዋር በሌላ በኩል በአማራ መንግስት የለም ይላል። ኮሌሌኑ ደግሞ ሰራዊቱን ለግዳጅ እያዘጋጁ መሆኑን ነው የሚናገሩት። በሰሜን ምስራቅ እዝ የ802ኛ ኮሩ ዋና አዛዥ ኮሎኔል ቢራራ ሙልዬ የሰራዊቱን አቅም ለማጠናከር እየሰራን ነው ይሉና የጓድ መሪን አቅም በማሳደግና በማብቃት በቋሚነት ለቀጣይ ግዳጅ እያዘጋጀን ነው ሲሉም ይናገራሉ። የአብን አመራሮች በማህበራዊ ሚዲያ ሲዘላለፉ ውለዋል። ሁለቱ ዶክተሮች በፓርቲው የተፈጸሙ ቅሌቶችን አደባባይ አስጥተው መዘላለፋቸው መነጋገሪያ ሆኗል። በለጠ ሞላ ደሳለኝ ጫኔን ነውረኛ ሲሉም ወርፈዋቸዋል። አብን ጠቅላላ ጉባኤ አካሄዱ ከገዢው ብልጽግና ስልጣን የተጋሩትን እነ በለጠ ሞላን፣ ጋሻው መርሻን፣ የሱፍ ኢብራሂምን በሾመ ማግስት ደሳለኝ እየሰላች ትችት ሰንዝረዋል። ላይ በይፋዊ ፌስቡክ ገጻቸው ባጋሩ ዘለግ ያለ ትችት አብንን በጓሮበር ስልጣን የተቀበሉ አመራሮች የሰቆቃ ሞት እንዲሞት አድርገውታል ብለዋል። አቶ በለጠ ሞላን አብንን በማፍረስ አጥብቀው የኮነኑት ላይ የስልጣን ዳርንጎት የተሰጣቸው የንቅናቄው አመራሮች የፓርቲውን ምላተ ጉባኤ ሳይመከርበትና ሳይወሰን በጓሮ በጓሮበር በኩል የሾለኩ ስልጣን ተቀብለው ድርጅቱን ለብልጽግና በእጅ መንሻነት አስረክበዋል ሲሉ ደሳሌ ወቅሰዋል። ስልጣን ከተቀበሉ በኋላ በኋላ ፓርቲው ሳይወስን ስልጣን ከተቀበላችሁ አማራጭ የተቀበላችሁትን የመንግስት ኃላፊነት ይዛችሁ መቀጠል ነው ቢባሉም አሻፈረኝ ማለታቸውን ደሳ ላይ አስታውቀዋል። ከፓርቲው አመራርነት ከወረድን ስልጣን እናጣለን በሚል ስጋት ፓርቲውን ይዘውት ገደል ገብተዋል ሲሉም ለአብን መዳከም ተጠያቂዎቹ ስልጣን የተቆናጠጡት አመራሮች ናቸው ብለዋል። በነበለጠ ሞላ አመራር የአብን ድርጅታዊ ህልውና ከድጡ ወደ ማጡ እንዲገባ ተደርጓል ያሉት ደሳ ላይ በስም ካልሆነ በተግባር የሌለ ፓርቲ መሆኑን ጠቁመዋል። አብን በሶስት ሶስት ዓመታት ውስጥ ጉባኤ መጥራት ባለመቻሉ ከህግ አግባብ ህልውናው እንዲያከትም ተደርጓል ያሉት ደሳላይ በምርጫ ቦርድ ልዩ ችሮታ አለው ማለቱን ቀጥሏል ብለዋል። በምርጫ ቦርድ አዋጅ መሰረት ህልውናው ያከተመው አብን አሁንም አለሁ ብሎ ስልጣን ለተጋሩ አካላት መጠቀሚያ የሆነው በአራት ምክንያቶች ሊሆን እንደሚችልም ጠቁመዋል። አንድም በገዢው ፓርቲ ብልጽግና ትዕዛዝ ለቀጣዩ ምርጫ የተወሰኑ አመራሮቹ በአጃቢነት እንዲሳተፉ ተፈልጎ ከሆነ ሁለቱንም ችግሮች ፈቶ መቀጠል ከተቻለ በሚል ሊሆን እንደሚችልም ገልጸዋል። ወይም ያብን ተመራጮች በፓርላማ ውስጥ ከገዢው ፓርቲ ቀጥሎ አብላጫ መቀመጫ ያለው ዋነኛ ተቃዋሚ በመሆኑ መሰረዙ የህዝብ ግንኙነት ኪሳራ ያመጣል በሚል ነው ብለዋል። አራተኛው ምክንያት በቦርዱ ተቃዋሚ የማስ የሚፈጸመ አቅም ማነስ ወይንም በትኩረትና ክትትል ማነስ ምክንያት ሊሆን እንደሚችልም ደሳሌ ገልጸዋል። ደሳሌ በጽሁፋቸው አብንን በምርጫ ቦርድ በህግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳያካሄድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው ብለዋል። ደሳሌ ተሾሚ ዋንጃ ያሉት የአብን አመራር አካሄዱት ያለውን ማዕከላዊ ኮሚቴ ውሳኔ ያሳለፈበት ጉባኤ አዘጋጅ ያልሰየመበት፣ ማዕከላዊ ኮሚቴ ውሳኔ እንዲያስተላልፍም ስብሰባ ያልተጠራበት፣ አብዛኞቹ የትላንቱ ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታ ያልታወቁና ያልተወከሉ ናቸው ብለዋል። ደሳሌ አክለውም የአማራ ሕዝብን ባይጠቅምም እንኳን የማይጎዳ ቢሆን ኑሮ የተሾሙት አመራሮች እንጀራ በልተው ቢያድሩበት በግሌ ችግር የለብኝም ብለዋል። ደሳሌ በፓርቲው ላይ የመረረ ግምገማ ለማሳረፍ ያስገደዳቸው ጉዳይ አብን በጥቂት ከፍተኛ አመራሩ ስህተቶች የፖለቲካ ገበያው እንዲያጣ መደረጉና ከዚህ በኋላ ከመኖር ይልቅ ባለመኖሩ የአማራ ሕዝብ የሚጠቅም ፓርቲ ነው ስለማምን ነው ብለዋል ላይ ጊዜው ሲፈቅድ አማራን የሚታገል አዲስ የፖለቲካ ፓርቲ መመስረታቸውን እንደማይቀር ጠቁመዋል። አሁን ላይ ፖለቲካው የጠብ እንጃ ፎሙዝ በሆነበት ሀገር የፖለቲካ ፓርቲ ከአጭር ጊዜ አንጻር ፋይዳው ዝቅ ያለ ነውም ብለዋል። በደሳላይ ትችት የተበሳጩት ስልጣን የተጋሩት የአብኑ ሊቀመንበር በለጠ ሞላም ነውረኛ ሲሉ ወርፈዋቸዋል። በለጠ ለደሳላይ በሰጡት መልስ ብዙ ወከባ፣ ፍረጃ፣ እርግማን ተቃውሞውን አብን አስቀጠለ እንጂ አልበተነውም ብለዋል። በለጠ በሰጡት መልስ ቢያንስ እኛ የድርጅታችን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም፣ አይደለንም ሲሉ ደሳለይን ወንጅለዋል። ይሁን እንጂ በለጠ ይህኛውን ወንጀላ የገለጹበት ጽሁፍ ብዙም ሳይቆይ ከጽሁፋቸው ላይ እንዲቀነስ አድርገዋል። ደሳ ላይ በበኩላቸው በበለጠ ለቀረበባቸው ክስ ወዲያውም ምላሽ የሰጡ ሲሆን አብንን በሊቀመንበርነት በመሩት ውስጥ ሁሉን የገንዘብ እንቅስቃሴ በኦዲት ተረጋግጦ ማስረከባቸውን ጠቁመዋል። በምላሹም በለጠ ሊቀመንበር ከሆኑ በኋላ ለአብን የተሰበሰበው 1380 ዶላር የት እንደገባ ጥያቄ